ስለዚ እሷን ለምሳሌ ከዘመድም ከማንም ያገባኛል ብላ ያሰረችው ኒካ እንደ ኒካ አይቆጠርም። ማለት በራሱ በራሷ ከሆነ ይሁን። ነገር ግን አሁን በዚያ ትዳር ላይ ከሆኑ ያንን ኒካህ የሚቻል መስሏት አምናበት ኒካህ ጀምራበት ህይወት ጀምረውበት ከሆነ መቀጠል ከፈለጉ እንዳብስ ኒካሁ መታረሳለበት በነገራችን ላይ ከጥጣሉ በኋላ ነው ለምን ላይ ሲሆኑ፣ እሱን ለምሳሌ ልዩ ይሄን ያህል ብር ይሄን ነው ነው ይሄ በዚህ በሽፋ እንትን ያለበት እንትን ከሆነ ይሄ ፈትቼሻለሁ የሚለውን ቃል መናገር አለበት። ሸሪዓ ፍርድ ቤት ጉዳዩን ታነሳለች። ሸሪዓ ፍርድ ቤት ነገር ግን ገና ያልጀመሩበት ከሆነ ነው ያ ገና ያልጀመሩበት ገና ህይወትን ሀብል ያልጀመሩበት ከሆነ ያ እንደ ኒካህ አይቆጠርም። ኒካህ አለውም ሊባልም አይችልም። ከና ሌላ አንድ ጥያቄ አለኝ። አንድ ሰው ለምሳሌ ሁለት ጎረቤት ላይ ያሉ እንበልና ልጆቹ በአጠገብ ከሌሉ ወይ ለምሳሌ የስማስ ቤተሰብ ይታወቃል አንድ ላይ አንድ ላይ ሆኖ ኒካህ ማሰር ካልቻሉ በስልክ ማሰር ይቻላል። ይታወቃሉ ቤተሰብ ቤተሰብ ነው በአካል መገናኘት ካልቻሉ ማይታወቁ ከሆነስ ለምሳሌ እሱ ነው የሚጋቡ ከሆነ የሚታወቁ ከሆነ ለምሳሌ ወልጅ እና ልጅቱ ከታወቁ በኋላ ቤተሰብ ማይታወቅ ከሆነ ችግር የለም። ለወልይ ማን ነው ኒካህ እንትን የሚለው እነዚህ አራት አካሎች ከተገኙ ችግር አይኖረውም። እነሱ ማወቅ አይጠበቅባቸውም። እሷ አስካወቀች ድረስ ያንሳው ሸርጥ አይደለም ውክልና መስጠት ቢፈልግ ግን ወሊይ፣ ያ ለሚያውቀው ሰው ነው ውክልና መስጠት የሚችለው። ራሱ ከሆነ የሚያስረው አባት በስልክ እሱ አስካወቀች እና ጤና አለው አክላቅ አለው ብላ እስከመንሽ ድረስ ያኔ ለነሱ መናገር ብቻ ነው የሚጠበቅበት። ስለዚ፣ አለ ወንዱ ቀጥታ ማሰር ይችላል፣ ችግር የለውም ከአባት